ካወደስካቸው ነቢ ጎን ያደርግህ። ኢና ሊላሂ ወኢነ ኢለይህ ራጁን። እጅግ በጣም ያሳዝናል። የሰው ቀጠሮ ሳይሆን የአላህ ቀጠሮ ቀደመ። ዛሬ ከኡስታዝ አቡበከር አህመድ ጋር ሊገናኙ ቀጠሮ ይዘው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢና ሊላሂ ወኢነ ኢለይህ ራጁን። ኮሊ ነፍሲን ዛኤ ከቱልሞት እንግዲህ ሙነሺድ መሐመድ ሰኢድ ከዚህ ዓለም በሞት መለየቱን ሰምተናል። ኡስታዝ አቡበክር አህመድም እንዲህ ሲል ተሰምቷል ማለት ነው። ኢና ሊላሂ ወይ ኢና ሊላሂ ራጅኡን። በዛሬው ዕለት እንገናኝ ዘንድ ቀጠሮ ቀጠሮ ይዘን ነበር። ሙነሺድ መሀመድ ሰኢድ ከልጅነት ኩትኩተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልነባቸው ወጣቶች የደሴ ፍሬዎች መሀል አንዱ ነበር። ኢናሊላሂ ወኢነ ኢለሄ ራጅኦን። ለደሴ ከተማ ሙስሊሞች እጅግ ጥልቅ ሀዘን ነው። ኢናሊላሂ ወኢነ ኢለሄ ራጅኦን። በዛሬው እለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር። ድንገት ወደ አኼራ መሄዱን ስሰማ እጅግ በጣም ነው የደነገጥኩ

ይሄውም አይደለ ኢና ሊላሂ ወኢነ ኢለይሂ ራጂኡን። እኔና ሱ ከያዝነው ቀጠሩ የአጀል ቀጠሩ ቀደመና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ። ኢና ሊላሂ ወኢነ ኢለይሂ ራጂኡን። አላህ መልካም ስራውን እንዲወድለት እንዲቀበለው ከደጋጎች ከስድቃቶች ከነቢያቶች ጎን በጀነት እንዲያደርገው የበረታ ዱአይ ነው። ለወዳጅ ዘመዶቹ መጽናናትን እመኛለሁ። ኡስታዝ አቡበክር አህመድ ኢና ሊላሂ ወኢነ ኢለይሂ ራጂዑን። እንግዲህ እጅግ በጣም አስደንጋጭ ነው። ሙነሺድ መሐመድ ሰኢድ ከተወሰነ ጊዜ በፊት በሳዑዲ አረቢያ ኦምራ ላይ ይገኝ ነበረ። ኦምራ አድርጎ እንግዲህ ዛሬ በድንገት ህይወቱ እንዳለፈ ተሰምቷል። ሱብሃናላህ ያላህ ቀጠሮ ያላህ አጀል ቀደመና ወስዶታል ማለት ነው። የሚገርማችሁ ነገር ሶፊያ ጆሃርም ፌስቡክ ገጿ ፖስት ያደረገችው ነገር አለ። ከሶስት ቀን በፊት ለየኔ መንገድ እንግዳ ሊሰጠኝ ደውሎልኝ አውሩተኝ ነበር። አሁን የሞቱን ዜና ስሰማ ማመን አቃተኝ። ወንድሜ አላህ ይዘንልህ፣ በለስላሳ እንደ በትህ ደጋግመህ ያወደስካቸው ውዱ ነቢያችን ሸፋአይ ሆኖህ ጌታዬ በጀነተል ፍርደው ሲሞሽረህ ስትል እሷን ፖስት አድርጋለች። ኡስታዝ አቡበክርም እንግዲህ በዛሬው ዕለት ቀጠሮ እንደነበራቸው የሞቱን ዜና ሲሰማ እጅግ እንደደነገጠ የአላህ አጀል እንደቀደመና ሐዘኑን ገልጿል ማለት ነው። እውነት ለመናገር አለን ማለት ከንቱ ነው በዚች ምድር ላይ። ከተወሰኑ ቀናቶች በፊት ኦምራ እንደሄደ ኦምራ ሰርቶ ወደ ኢትዮጵያ እንደተመለሰ የተለያዩ እንትኖችን ሰምተናል። ከሶፊያም ጋር ቀጠሮ እንደያዘ በኔ መንገድ ላይ ፕሮግራም እንደሚቀርብ ነበረ የተናገረችው፣ ፌስቡክ ላይ ማለት ነው። አሁን ግን ድንገት ሳናስበው ሕይወቱ ማለፉ ተሰምቷል። አላህ ይዘንለት በለስላሳ እንደበቱ ካወደሳቸው ነቢ ጎን አላህ ያድርገው። ሱብሃነአላህ፣ ወላሂ በጣም ከባድ ነው። ወጣቱ አለቀ። እኛ ርቀ እናስባለን፣ ነገር ግን እኔ እንጃ፣ ዱንያ ፈተና ናት። ማንም አይቀርም፣ ግን በለጋ እድሜ እንደዚህ መቀጠፍ በጣም ያሳዝናል። እጅግ በጣም ተስፋ ያለው ነበረ። እጅግ በጣም በተለይ የደሴ ልጆች ኩራታቸው ነበረ። አላህ ይዘንለት፣ አላህ ይቀበለው፣ ኸይር ስራውን ይቀበለው። ኢና ሊላሂ ወኢነ ኢለይሂ ራጅዑን። እጅግ አስደንጋጭ ነው። አለሁ ማለት ከንቱ ነው። ወላሂ አለሁ ማለት ከንቱ ነው። እኛ እናስባለን፣ እኛ ብዙ ነገር ባይምሯችን ብዙ ነገር እቅድ እናወጣለን፣ ነገር ግን ከሰው ልጅ ሀሳብና እቅድ የአላህ ፍጻሜ የአላህ እቅድ ይበልጣል እና የእሱ ቀጠሮ ደርሶ ወስዶታል ወደማይቀረው ማለት ነው። ኢና ሌላሂ ወኢነ ኢለህ ራጅኡን እጅግ በጣም አስደንጋጭ ነው። ለማመን ሁላ ነው የከበደኝ። ምክንያቱም ኦምራ ሰራ፣ ኦምራ ሄዶ መካ ኦምራ ሰራ ተብሎ ፖስት ተደርጎ ነበር ከስንት ቀን በፊት። ዛሬ ደግሞ ድንገት ሞቱን ስንሰማ እጅግ በጣም ነው ያዘንኩት። እንኳን ለእኛ ይቅርና ለቤተሰብ ራሱ አስደንጋጭ ነው። ምክንያቱም ሳይታመም ድንገት ነው ህይወቱ ያለፈው። ኡስታዝ እንደተናገረው በዛሬ ሁለት ቀጠሮ እንደነበራቸው ከሱ ጋር ነበር ግን ያላህ ቀጠሮ ነው የሚቀድመው። ምንም ማድረግ አይቻልም። እስካለን ኸይር ስራ እንስራ፣ እስካለን እንዋደድ። ለዚች ላጭር ህይወት እርስ በርሳችን አንዱ በአንዱ ላይ ተንኮል ሴራ ስንሰራ ህይወታችን እንዳያልፍ ሞተንም ስማችን እንዲጠራ ኸይረ ስራችን ዘላለም እንዲቆይ መልካም ስራ እንስራ ማለት እወዳለሁኝ። እንግዲህ ለወዳጅ ዘመዶቹ ለቤተሰቦቹ አላህ ሶብሮን ይስጣቸው። እሱንም አላህ ሱብሃነ ተዓላ ይዘንለት፣ ጀነተል ፊርደውስን ይወፍቀው። በዛ በለስላሳ እንደበቱ ሲያወድሳቸው የነበሩት ነብያችን ጎን አላህ ያድርገው። አላህ ሸፍአውን ይስጠው። ይህንን ማለት እወዳለሁ። ይህንን ይመስላል።